እሱ ይቸኩላል፣ ቶሎ ስሜቱን ይጨርሳል፣ እኔ ግን አንድ ቀንም ተደስቼ አላውቅም የሚሉ ሚስቶች ብዙ ናቸው። ይህ አይሆንም፣ ስሜት የጋራ ነው። ስለዚህ ባለመነጋገር የምንለው ለምሳሌ፣ ዛሬ ዝግጁ አይደለሁም ወይ ዝግጁ ነኝ፣ በዚህ ጉዳይ በደንብ ስሜቴ እርካታ አልተሰማኝም፣ ለሌላ ጊዜ እንደዚሁን መባባል ግልጽነት። ስለዚህ ግልጽ ካለመሆን የተነሳ እንዴት ብዬ ልንገረው፣ እንዴት እነግራታለሁ። ስለዚህ አለመነጋገራቸው እሱ ደግሞ አለማወቅም እኮ ነው። አንዳንድ ጊዜ ወንዶች ካለማወቅም ማለት ነው። የእነርሱ ስሜት ቅርቦ ነው ስለጨረሱ ብቻ። ይቅርታ ለዚህ አነጋገር፣ ግልጽ ማውራት ስላለብን ነው። ሚስትም ስሜቷን የጨረሰች ይመስለዋል። ግን እሷ ወይ ካህን ጋር ወይ አማካሪ ጋር መታ እሱ ደስ ብሎታል፣ እኔ ግን አንድ ቀን ደስ ብሎኛል አቅም የምትል ብዙ ሚስቶች አሉ። ስለዚህ ባሎች ወይ ብትሰሙ ይሻላል፣ ላንተ ጨረስክ ማለት እሷ አልተደሰተች ማለት አይደለም። መፍትሄ ላይ እንመጣለን። ይሄ ሁሉ መነጋገር እንዴት ነው። ሚስቶችም ደግሞ መዋሸት የለባቸው በዚያ ጉዳይ በሁኔታው ተቸኩሎ ደስተኛ ካልሆኑ ስሜታቸው ጥሩ ካልሆነ መንገድ አለባቸው፣ በአግባቡ ሞራልና ስሜት በማይጎዳ መንገድ። ስለዚህ አለመነጋገር፣ የግልጽነት ችግር አንዱ ምክንያት ነው። ሶስተኛው የመዋደድ ችግር ነው። ለስርዓተ ሩካቤ እኮ በተዳር ደረጃ መሰረቱ እኮ መዋደድ ነው፣ ፍቅር እኮ ነው። የሚገርመው እኮ ስርዓተ ሩካቤ ባልና ሚስቶች ሲያስቡ አልጋ ላይ ብቻ እኮ አይደለም። ገና ቀል ሊሆን ይችላል እኮ ያስቡት። ገና ስልክ ደውሎ እንዴት ነው ሲላት እኮ እንዴት ነው ውሎ እንዴት ነው ሲባባል እኮ። አንዳንዶቹ ቀጥታ አልጋ ላይ ብቻ ድርግም ስላሉ ይመስላቸዋል። እሱ እኮ አይደለም። ያማ የጉልበት ስራ ነው። በመዋደድ ሂደት ውስጥ ነው፣ ከስነ ልቦና ይጀምራል። የግድ ቀጠሮ ላይ ይዞ ይችላሉ። እንደ ቤተክርስቲያን አስተምሮ ያው ግዝት በዓላት ብለናል፣ አበይት በዓላት ሰንበት፣ ሰንበታት አጽማት ሊከበሩ ይገባል። ዛሌ ምንም ድርድር የለም። እኛም ጠቆመናል። መምራንንም ከይናትንም ይጠይቁ። ከዛ ውጭ ግን ገና ከቀን ጀምሮ ሊናቸው ሊያዘጋጁ ይችላሉ። የአይምሮ ዝግጅት ያልከው ስላልክ የአይምሮ ዝግጅታቸው ያ ምንድነው የሚያመጣ? ታዲያ መዋደድ እኮ እንክብካቤው፣ መጠያየቁ እና የዚህ ተቃራኒ ግን ስሜት አልበ ያደርጋል። መዋደድ ከሌለበት ስሜት አልበ ያደርጋል። ስራ ይሆናል። በቃ ደስ እንዲለው ነው ደስ እንዲላት ነው ብቻ የሚል ይሆን ነው፣ የነጠላ ያደርጉታል ጉዳዩን እና ስሜት አለመገናዛዛ ይመጣል። ራስ ወዳድነት ያመጣል። መነቃቀፍ፣ የመሳሰለው እነዚህ ሁሉ ጥላቻ፣ አለመከባበር የመሳሰለውን ያመጣና ከመዋደድ ውጭ ሆኖ እንዴት ይጣጣማሉ? ስለዚህ አለመጣጣም የመዋደድ ችግርም የሩካቤ አካል የወንድ አካል ማለት ነው። የዘርፍሬ አካል ትልቅ መሆንና መጠነኛ ትንሽ መሆን አስተዋጽኦ አይደርግም። አይምሮ ላይ ነው ዋናው። ከዛ ደግሞ የሁለቱ መጣጣም ነው። ለምሳሌ የኔ አካል ትንሽ ነው ብለው የሚሳቀቅ ወንዶች አሉ። ወደ ባለሙያ ሂዱ ብለው። ለዚህ ፍቅር ነው ዋናው፣ ቅድመ ሁኔታ ነው ዋናው። የወንድ የሩካቤ አካሉ ትልቅ ስለሆነ ለእሷን ፍቅር ሳይሰጣት እንክብካቤ ሳይሰጣት ቀጥታ ወደ መኝታ ሄደ ማለት የጉልበት ስራና እያደከማት ነው እንጂ እያረካ አይደለም። ቃላቱ መግለጫ ባጣ ነው እንደዚያ አይደለም። ስለዚህ ያን ያስቡና አጓጉል ፊልም እያዩ ሰውነታቸው በፈረጠመ ሰዎች የሚደረግ ሩካቤ ያ ለዝሙት ማነሳሻ የተቀናበሩ ገንዘብ ማግኛ የነውር ፊልሞች እንጂ የትዳር ሕይወትን አይመጥም። አወክሉ ያን ያም ያይሚያኑ አንዳንዶቹ እንዲህ የኔ አካልማ በቃ እንዴት እሷን ማርካት እችላለሁ? እንደዚህ አይደለም። ስለዚህ እኔ ከባለሙያ ምክክር እንደዚህ ምን ልምከር ብዬ ስጠይቅ ባለሙያዎች የሚነግሩኝ የሴንቲሜትር አይነቶች አሉ፣ እንደዛ እንደዛ አሉ። ከባለሙያ ያማክሩ። ግን የአካሉ በጣም ከተፈጥሮ በጣም በታች እንደዛ ደረጃ አለ። ወደ ማግባት እንደሄድም አይመከርም። ግን ባለሙያ ያማክሩ ብያለሁ። መጠነኛ ተፈጥሯዊ አካሉ ያነሰ ከሆነ በሩካቤ ስሜት ጊዜ የደም ስር የደም የመሙላት የመሳሰለው በተፈጥሯዊ ልኩ ደረጃ የመስተካከል አቅም ስላለው በዛ አቅም ሚስቱን ማስደሰት ይችላል። ፍቅር ካለ ኮ ፍጹም ስርዓተ ሩካቤ የግድ ግብረ ስጋ ግንኙነት ሳያደርጉ ኮ ይደሰተዋል። እንዲሁ ውስጣቸው ይረካሉ፣ ይደሰተዋሉ። ባልና ሚስት ነው ማለት። ስለዚህ ማነስና መተለቅ አይደለም። እሱን ባለሙያ ያማክሩ። አንሶብኛልና እሷ አላስደስት አልቻልኩም በየፊልሙ በምንም እታየው እና የኔ ትንሽ ነው ብሎ አይጨነቁ። እንደዚህ በእውነት በጣም ስለሚያሳዝን ነው። አዎ በጣም እኮ በቀን ስድስት ሰባት አናገርኩ ሁለቱ። ይሄ ነው ችግሩ። የኔ አካል ትንሽ ስለሆነ ነው ብሎ ይመጣል። እንግዲህ እኛ ሰውነት አንመረምርም። እኛ ምንም ቢሆን እንደዛ አይደለም። ሐኪም አይደለም፣ መንፈሳዊ ሐኪም እንጂ ወደ ማለ ባለሙያ ነው የምንመክረው። እነሱ የመከሩን ነው የምንመክረው። እዚህ ባለሙያዎችስ ይሄን መፍትሄ መስጠት የሚችሉት ያነሰን በማሳደግ መብትሄ ሊሰጡ አይችሉም። ምናልባት በየስነ ልቦና የስነ ልቦና ግን ከሜዲካል ሕክምና ጋር በተያያዘ መንገድ ለምሳሌ አካሉን በሴንቲሜትር ደረጃ ለክተው ሐኪም ለሀኪምና ለቄስ ያው አካል ይታያል። አዎ፣ እኛ ቄሶቹ አካል ማየት አይጠበቅብንም። ስነ ልቦና ምክሩን ነው ምናምን፣ ሰው በዚህ ጉዳይ እንዳይጨነቅ ነው ምን መክረው። በዋናነት ግን የእኔ አካል ትንሽ ነው፣ በዚህ ላስደስት አልችልም ያለ ግን ወደ ሐኪም ሲሄድ መፍትሄ ያገኛል። ለምን ሐኪሙ ይህ እኮ በቂ ነው ይለዋል ማለት ነው። በቂ ነው ስነ ልቦናን አዘጋጅ፣ ሰውነትን ጠብቅ፣ ስፖርት ስራ፣ የመሳሰለው ሊለው ይችላል ብቻ ያንን የሳይንሱን ሐሳብ ይነግረውና ይሄ እኮ በቂ ተፈጥሮ ነው የሚለው። ብቻ ይመሩን ጥሩ ግባት ይሆናል። ባለሙያ ባለሙያ አልኩት፣ ከካህኑ የበለጠ ሳይንሱ የሳይንሳዊ ሐኪሙ ከሳይንስ አንጻር የሚነግረው ተፈጥሮውን ነው። ይዚያን ተፈጥሮ ደግሞ በራስ መተማመኑ ላይ እንዲያዳብር ይነግረዋል ማለት ነው። ይሄ እኮ እንዲሰለው ነው ወይ በወቅቱ ደክሞ ስለሆነ ነው። በቃ ይሄ እኮ በቂ ነው። ሰው ደስታ ለማምጣት ባለቤት ለማርካት ደግሞ ይህን ያህል ሴንቲሜትር ይህን ያህል እንዲህ ሜትር መሆን የለበትም እያለ ባለሙያው ከሳይንሱ አዛምዶ ምደ ነግረዋል ማለት ነው። እንደዚህ መፍትሄ እያለ አይጨነቁም። ትልቁ ያ ቅድም በራስ አለመተማም የሚያመጣው አንዱ በራሳቸው እንዲተማመኑ ያስፈልጋል። ስለዚህ ባላቸው አካል ቅድመ ሁኔታዎችን በማመቻቸት ለምሳሌ ቶሎ ስሜቴን አበቃለሁ የሚሉ ወንዶች ተፈጥሯዊ ነውና ይበዛል። ይሄን በልምምድ ያስተካክላሉ ስንል አንዱ ልምምድ ቅድመ ሁኔታ ነው። ግን አደገ ወደ መኝታ ቤት ነው አብረው ቴሌቪዥን ማየት አለ መንፈሳዊ ጸሎቱ ምኑ እንዳለው ነው ማለት ነው። አሁን አብሮ እኮ እየተጎራረሱ ምግብ መብላት አለ። ከዛ እኮ ነው የሚጀምረው። በቃ የእሷም የእሱም እኮ ከዛ ነው የሚጀምረው። ከዛ እሷም እኮ ወደ መኝታ ስትሄድ ሃምሳ ፐርሰንቱ ስሜቷ ተጋምሷል ማለት ነው። ከዛ ያንን በመነጋገር ቶሎ ወደ ሩካቤ ባለመሄድ የራሳቸውን ደስታ ጊዜ በመስጠት ያንን በጣም ባለሙያ በጥልቅ በሚነግሯቸው ቴክኒክን በለው ምክክር፣ ባል ሚስቱ ላይ ሚስት ባሏ ላይ መብታቸው ነው ተፈጥሯዊ በሆነና ስርዓት በሆነ መንገድ እያለ ነው። እና አይጨነቁ፣ በልምድም ይመጣል፣ በቅድመ ሁኔታ ይመጣል። ቀጥታ ግን በቃ በላው ጠጣ ተብሎ ወደ መኝታ ስለሄዱ እኩል ደስታ ያገኛሉ ማለት ግን አይደለም። ስለዚህ ቅድመ ሁኔታ በመደዋወል ገና ሳይገናኝ በፊት አብሮ በማሳለፍ ውጭ ተሳልፎ በመምጣት ቤት ውስጥም አብሮ በመብላት ልጆች ካሉ ልጆችን ተንከባክቦ በማስተኛትና ሁኔታዎችን በማመቻቸት እንጂ በልጆች መሀል በችኮላ በጫጫታ በመሳሰለው እንዴት ነው የሚጣጣሙት እያንዳንዱ ሁኔታ እንዲህ ሊሆንብን ነው እንዲህ ሊፈጠርብን ነው እያሉ ልጆች ሊነሱብን ነው ሊነቁብን ነው እያሉ እንዴት ነው ለዚህ ጉዳይ ቅድመ ሁኔታ እኮ ያልኩት ይሄን ነው ሌላውን በገንዘብ በዝሙት ልማድ በሚኖሩ በየፊልሙ በሚታየው የኖሩ ተግባር ለማይገባ አእምሮ፣ ለተላለፉ በጣም ያፀያፍ ነው። ባልና ሚስት ግን መዋደዳቸው መከባበራቸውን ከሚገልጡበት አንዱ ሕግ በሆነ ሩካቤ ነው፣ ተፈጥሯዊ በሆነ ሩካቤ ነው። ያንን አእምሯቸውን ሊያሳምኑና በፍቅር ሊፈጽሙት ይገባል ነው። ሚስት ፍለጋ ባል ፍለጋ በሚል አንድ ሳልጠቅስ ማላልፈው የሚጸልዩ አሉ። ተገቢ ነው፣ መንፈሳዊ ግዴታ ነው። ጸሎቱ ግን ከፍለጋ ጋር ነው። እና እንደው አንድ አባትን አንድ ልጅ መጥቶ አባቴ በቃ እድሜ ልኬን ጸለይኩኝ፣ ምንም ግን በቃ እንደው ጓደኛ ፍቅረኛ ላገኝ አልቻልኩም። እንዴት ነው አጸላለይ? ከሰኞ እስከ እሑድ ጸለያለሁ፣ ጠዋት ጸለያለሁ፣ ቀን ጸለያለሁ፣ ማታ ጸለያለሁ፣ ሌሊት ጸለያለሁ። በጣም ጥሩ ነው። አደነቁት። ተገቢው ነው ያስቀና። እንዲህ አይነቱ ህይወት በቃ ይሄው ነው። ውሎ ሁሉ ጸሎት ቤት ነው። ከዛ እሳቸው ምን አሉት? እሺ በጣም ጥሩ ነው። ቢያንስ አሁን ግን ከሰኞ እስከ ቅዳሜ ማታ ጸልይ፣ ምሳሌ ነው፣ እሁድ ግን ፍለጋ ወጣ አሉት። አጸልይ አይደለም ያሉት እንዲ፣ ጸሎት ቤት ትምጣ እንዴት ሰው? ብቻ ሀሳቡ ግልጽ ነው። ጸሎቱ ተገቢ ነው። ግን የት ያገኛት? ዞሮ ዞሮ አይልም፣ እንዲያንዳ አይፈላልግም። እንዲ ይህ ማለት የግድ መርካቶ ሄድ፣ ፒያሳ ሄድ አይደለም ማህበራዊ ኑሮ ያስፈልጋል። የተለያዩ መሻቱን ወይ ደግሞ መውደዱን መፈለጉ የሚገልጥባቸው ሁኔታዎች ያስፈልጋል። ሰርግ አይሄድ፣ ጉባኤ አይሄድ፣ ጉዞ አይሄድ፣ ስራ ቦታ ሄዶ ተንቀሳቅሶ ወይም በተለያየ ገጠመኞች ውስጥ ሰው ለማግኘት የሚያመች ሁኔታ ውስጥ አይደለም። ታዲያ ከየት ትምጣ? ስለዚህ በኑሮ ዑደት ውስጥም ነው እና አንዳንዶችም እንጸልያለን ተጋር ይላሉ። ግን ራሱ የመፈለጊያ መንገድ ይሄ ነው ባንልም ግን እኮ በእንቅስቃሴ መሀል በኑሮ ውደት መሀል፣ እንጂ ለምሳሌ አሁን ብዙ ጊዜ ባህር ማዶ የሚኖሩ ልጆቻችን በቃ አስራ አምስት ዓመት ሙሉ በቃ ቀን ስራ ነው ማታ ስራ ነው ትዳር የለም ይላሉ። እውነት ነው። በጣም በስራ በትጋት ያዩቸው ሁኔታዎች አሉ በአሜሪካን ሀገር። እና አንዳንዴ እኮ ማህበራዊ ኑሮ ሲኖር መንፈሳዊ አገልግሎት ሲኖር ለዚህ ፐርፐዝ ብለን ባይሆንም ግን በእንቅስቃሴዎች መሀል እኮ ነው ሰዎች የሚገናኙት። ምንም አይነት ማህበራዊ ሚዲያ አልጠቀምም ቤተ ክርስቲያን እጅ አላቅም ሀዘን ለቅሶ እጅ አላቅም ጠዋት ማታ ስራ ነው ትዳር ዘገየብኝ ብሎ ያለቅሳሉ የት ይስጠሽኬት ያገናኝሽ እግዚአብሔር ፈለግ አግጃ እንጂም ይሄ ነው እንደ ቄሱ የምንለው እንዲ የግድ ሀዘንና ለቅሶ ፍለጋ እጅ እያለን አይደለም ሀያ አራት ሰዓት ስራ ስራ ተገቢ ነው ግን ሰርቶ ለማን ነው ለትዳር ደሳ ለልጅ ለማውረስ ከሆነ እኔ ማህበራዊ ኑሮ እኮ አስፈላጊ ነው። የቤተ ክርስቲያን አገልግሎትም እኮ ግዴታ እኮ ነው። አንዳንዴ ሀገር ቤትን በጣም ብሎ እኮ እንዲም እንቀሳቀስም እኮ አስፈላጊ ነው። ዲያስፖራዎች ያስቡበት እንጂ እዛ ሆነ ብላ በአውሮፕላን ትምጣ እንዴ፣ ይንቀሳቀሱ እንጂ ሀገር ቤት የሚምጡ ገጠር የሚውረዱ እንጂ፣ ወጣ ገባ ይበሉ እንጂ፣ ዘመድ አዝማር ጓደኛ ምንሳ አባት የሚያማክሩ እንጂ፣ ሀያ አራት ሰዓት ስራ ላይ እድሜ አለፈ፣ ለምን እግዚአብሔር የሚያማርሩት እና ጸሎቱ እንዳለ ሆኖ ግን ፈለግ ፈለግ ያድርጉ ነው።